መርሐባ ያል ዛሬ ሲታይ የሚያምር ሲበላ የሚጣፍጥ ቆንጆ ድፎ ዳቦ እንጋግራለን። በመጀመሪያ የሚያስፈልገን ሁለት ኪሎ ፉርኖ ዱቄት፣ ነጭ ዱቄት ነው። አረብ ሀገር ላይ የምትኖሩ ከሆናችሁ ግን ደጊ ኮይቲ የሚባለው ዱቄት ለዳቦ በጣም አሪፍ ነው። አንድ ማንኪያ ካሜራ ወይም እርሾ እናደርጋለን። ትንሽ አንድ ማንኪያ ያልሞላ ትንሽ ጎደል ያለ ቤኪንግ ፓውደር እንደዚህ ደግሞ በሲኒ ሞልተን ስኳር እና ጨው እንደ ምርጫችሁ ያ ሳታበዙም ሳታሳንሱም ትንሽዬ ጨው ታደርጉበታላችሁ። ብዙ ልጆች ዳቦ ሲጋግሩ የሚያጠፉት ዘይት ያደርጋሉ። እኔም በፊት አደርግ ነበር። ዘይት ግን አይደረግም። ይህንን ዳቦ ነው ያለው የሚጋገርኩት ጓደኛች የጋገረችው ግን ሲትጋግረው ያ ሰላም በጣም ነው የሚያምረው በጣም ነው የሚጣፍጠው። ከዛ ግልጽ በቃ ጋግሪልኝ እና ለቤተሰቦቼ ፖስት ማድረግ አለብኝ ብዬ ወሰንኩኝ። እማህም ሀይል ወይን ዱቄቱን ስኳሩን ካሜራውን ምናምን አንድ ላይ በደንብ በደረቁ ካደባላቃችሁት በኋላ ውሃ ታደርጋላችሁ። ውሃ የሚደረገው አንዴ ጭምር አይደለም። አንዴ ጭምር አድርጋችሁ መቡካት ሳይሆን በደረቁ ታደርጋላችሁ። በደንብ ታቦክታላችሁ። ወላ እኔ እንጃ በስ የለም አካባቢ ሰላሳ ደቂቃ ምናምን ሄዳ ማሽን ያላችሁ ተገላገላችሁ። ማሽን ከሌላችሁ ግን እጃችሁ ልቅ ነው የሚለው። እሙህም ልክ እዚህ ጋር እንደምታዩ ትንሽዬ ውሃ ጠብ ይደረጋል፣ ይታሻል። ውሃ ጠብ ይደረጋል፣ ይታሻል። ረጅም ሰዓትና ውስጡ ግን ኦቅስም ብላ ያ ጀማ ወላህ ላዓም የሆነ ጥጥ አላርለ ልክ እንደዛ ነው። በጣም ነው የሚያምረው፣ በጣም ነው የሚጣፍጠው እና እንዳልኳችሁ ዝም ብላችሁ በደንብ ማሸት ብቻ ነው። ከዛ መጨረሻ ላይ ልክ አብክታችሁ በቃ ሄ ሌጥ ከዚህ በኋላ አናቦካውን ብላችሁ ልክ ስትጨርሱ በእጃችሁ ልክ እንደዚህ ሽፉ በት በእጃችሁ ብቻ ወይም እንደዚህ በማንኪያ ብትገምቱት ራሱ ሁለት ማንኪያ ወይ ሶስት ማንኪያ ነው የሚሆነው ዘይቱ። እሱም ከእጃችሁ ሊጡ እንዲላቀቅ ወይም እንደዚህ ያላርለ ስትር ኩፍ ሲል ብቻ ዝርክርክ እንዳይል አንድ ላይ ሰብሰብ ለማድረጊያ ብቻ ነው ዘይት ያደረገችው እንጂ ከዛ ውጭ ምንም አይነት ዘይት አላደረገችም። ዘይት አታድርጉ፣ ዳቦ ላይ ዘይት አይደረግም ብላለች። እኔም እላለው ከዚህ በኋላ ላይ ነው አይቻለው። ዳቦ ልክ ልቡ እስከሚወጣ እነዚህ ከታሸ በኋላ በነገራችን ላይ የእናንተ ልብ ነው ውጠት የሚለው ዳቦ አይደለም። እንዳልኳችሁ ትንሽ የዘይት አድርጋችሁ ሰብሰብ አድርጋችሁ ምናምን በደንብ ከታሸ በኋላ ታስቀምጡታላችሁ፣ ኩፍ እንዲል ማለት ነው። ባይዘወይ ቀዝቃዛ ሀገር ከሆነ ያላችሁት እስከ አንድ ሰዓት ሊወስድ ይችላል ኩፍ እስከሚል። እንደኛ ደግሞ ሞቃታማ ሀገር ከሆነ ያላችሁት ሰላሳ ደቂቃ፣ ሰላሳ አምስት ደቂቃ በቃ ኩፍ ይላል። አንዳንድ ሰው መጀመሪያ ላይ ሲያቦካ መጀመሪያ ላይ ጥቁር አዝሙድ ያደርጋል። ጥቁር አዝሙዱን አብራችሁ አጣብቁት። ለምን ዳቦ ለብዙ ሰዓት ስለሚታሽ ጥቁር አዝሙዱም አብሮ በታሸ ቁጥር በቃ ነጩ ዳቦ ወደ ሌላ ጥቁር ከለር አይነት ስለሚይዝባችሁ እንደዛ አታድርጉ። እንደዚህ በደንብ በፌስታል በሆነ ነገር ክድን አድርጋችሁት ኩፍ ካለ በኋላ ይሄ ከአርባ ደቂቃ በኋላ ነው። ሽፉል ሊህል ጀመዋል፣ ሽፉል ሊህል ጀመዋል። ማሻላ እንትኑ ሞልቶ፣ ይሄ ያቦካንበት ሙልት ነው ያደረገው። ከዛ ጥቁር አዝሙድ ሳ እሱን አደረግንበት። ጥቁር አዝሙዱን የምታደርጉት ሁለተኛው ዙር ላይ ነው። ሁለተኛው ዙር ላይም ይቦካል። እናንተ የቀድሞ ብቻ መስሏችሁ ነው። ሰላ ሀባይ ቤላ ያበናቲ እዚህም ይቦካል በድጋሚ ። አሁንም ዘይት አታደርጉም እጃችሁን ብቻ ልክ እንዳይዛችሁ በሆነ እቃ ውሃ ታመጡና እጃችሁን ንክር ታደርጉታላችሁ። በጣም ብዙ ውሃ አትወስዱ፣ ደግሞ እንዳይቀጥንባችሁ ብቻ እጃችሁን እንዳይዘው ያክል ልክ እጃችሁን ንክር ውጠት ቡክት፣ ንክር ውጠት ቡክት፣ እንደዛ ነገር ተማም ከዛ መጨረሻ ላይ ለአንድ ለአስር ደቂቃ ትተውታላችሁ እንደዚህ ያኩታችሁ ማለት ነው እኛ የጋገርነው በብረት ድስት ስለነበረ ስለነበረ ብረት ድስቱን ወረቅ ዘብዳ ወይም ይሄ ከታች ምንም ነገር እንዳይይዝ እንዳያቃጥል የሚያደርገው ወረቀት አላለ እሱ ኖርማል ወረቀት አይደለም። ይሄ ወረቀት ከሌላችሁ ደግሞ ኖርማል የራሱ የዱቄቱን የምንገዛበት የራሱ ወረቀት አላርለ ዱቄቱን ከገለበጣችሁ በኋላ ቆሻሻው ሰጥታል እሱ ወረቀት ራሱ ይሆናል እንደዚህ አይነት ወረቀት ከሌላችሁ ማለት ነው እማህም ያህል ወይን ኮባ ወይም የዳቦ የድፎ ዳቦ የኢትዮጵያ ዋናው ጣዕሙ ከኮባ ነው አደለ? አረብ ሀገር ላይ ወይም ስደት ላይ ያለ ልጆች ደግሞ ኮባ የለንም። ስለዚህ ምር የምንጠቀመው የሰላጣ ቅጠል፣ ልክ እንደዚህ ወገቡን ትንሽ ሰበር ሰበር ሰበር እያደረጋችሁ በደንብ በዘይት በመለቅለቅ ከኋላም ከፊት ከሁሉም በኩል በዘይት ትለቀልቁትና ዳቦን ዳቦውን ታደርጉታላችሁ። ቅድም ዛጋ ቡክተን ያስቀመጥ ነው ለአስር ደቂቃ ሽፉ ደግሞ ኩንፍ ብሏል። ለአንድ አስር ደቂቃ የተሆነው ማለት ነው። ከዛ በኋላ የከታች ቅጠል አድርገናል። ወረቀት አለው ምንም እንደማይይዝ ተማምነናል። ብረት ድስቱ በመጀመሪያ በዘይት በደንብ ታሽቷል። ከዛ ወረቀት አለው፣ ከዛ ቅጠል አለው፣ ከዛ ዳቦ ይደረግበታል። ዳቦ በጣም መላላት አለ። የሆነ ቅጥንጥን ያለ መላላት ሳይሆን ልክ እንደዚህ እንደምታዩት ላላ ማለት አለበት። እንደዚህ ብረት ድስታችሁ ላይ ካደረጋችሁ በኋላ ደግሞ ወዲያውኑ አትጠዱትም። እዚህ ላይም ሆኖ አንድ አስር ደቂቃ አስራ አምስት ደቂቃ እንዳልኳችሁ እንዳየራችሁ አካባቢያችሁ በጣም ሙቀት ከሆነ አስር ደቂቃ ይበቀዋል፣ ቀዝቃዛ ከሆነ ደግሞ አንድ አስራ አምስት ደቂቃ። ሁሉን ነገር ካረጋችሁ በኋላ እኔ እዚህ ጋር ሰሊጥና ጥቁር አዝሞድ አድርጌያለው። ከዛ በኋላ የቀረንን ቅጠል ደግሞ ልክ እንደቀድሞ ዘይት እየቀባን እየቀባን እናደርገዋለን። በነገራችን ላይ አንዱ ቅጠል አንሶን ሌላ የሰላጣ ቅጠል ሁላ አድርገንበታልና ሁለት አይነት የሰላጣ ቅጠል ስታዩ ምንድን ነው እነዚህ የሚፈላሰፉት እንዳትሉ አንዱ ስላነሰብን ነው። ይሄኛውን ሰፊውን ያደረግነው ማለት ነው። ከዛያ ጋይስ እንደዚህ ከሸፋፈናችሁት በቅጠል በወረቀት በዘይት በሁሉም ነገር ሽፍንፍን ካለ በኋላ ክዳኑን በዘይት ትቀቡታላችሁ። ድንገት ከፍ ብሎ ወደ ላይ ትልቅ ብረት ዲስት ካላችሁ ክዳኑን ባይነካው ይመረጣል። ከነካው ደግሞ እንዳይነካውና ልክ እንዳይለጥባችሁ ዘይት ትቀቡታላችሁ። መጨረሻ ላይ በሱፍራ ወይም በፌስታል በሆነ ነገር ድብን አድርጋችሁ ታስርት አላችሁ ከብረዲስቱ ምንም አይነት ንፋስ እንዳይወጣ አድርጋችሁ በደንብ በነገራችን ላይ ስታስርት ከታች እሳቱን መንካት የለበትም። ለምን? ባሰራችሁበት ፌስታል ባሰራችሁበት ሱፍራ ነው የሚጣደው እሳት ላይ እዚ ጋር እሳቱን ቀንሰን ጥደነዋል። ሹፉ ሹፉ ሹፉ ከፍ እንዳለ ብስምላ ማሻላ ወላ ላም ይፉዝ ጉልጉም ይፉዝ ይመስለኛል። ሰዓቱ አንድ ሰዓት ተኩል እስከ ሁለት ሰዓት ነው ይፈጀው። ከዛ በኋላ ገለበጥ ነው እንደዚህ። ሹፉ ሊህል ጀማል ሹፉ ሊህል ጀማል። ብስምላ ማሻላ ተባረክ ረህማን ያ ጋይስ ዳቦ የርግስ ጊዜ ይደንሳል። እንዲነቃ ስታረግ ወላ ላም ይደንሳሉ። ውስጡ ፍፍት ፍክት ያለ ነው። በጣም ትልቅ እየ ዳቦ ነው የሆነው። ብረት ድስቱ ራሱ ከዚህ በላይ ትልቅ ቢሆን የሚተልቅ አይነት ዳቦ ነው የምር። ከዛ በኋላ ኮባችንን ወይም ቅጠላችንን ቀስ አድርገን እንዳይበላሽ አድርገን እናነሰዋለን። መልሰን ደግሞ ብረት ድስቱ ላይ ጨምረ ነው ፎረን እናስገባ ማነው መልሰን እንጥደዋለን። ደግማችሁ እንደዚህ ማንሳት ካልቻላችሁ ደግሞ ከታች ዳቦ መብሰሉን እርግጠኛ ከሆናችሁ ምንም ሳትነካኩት። ከላይ አውጥታችሁ ወደ ኦቨን ታስገቡታላችሁ። ከላይ ቀላ እንዲለላችሁ ማለት ነው ትንሽ። ከዛ በኋላ ላ ቀዝቀዝ ሲላችሁ ዳቦን መቁረስ ትችላላችሁ። እኛ ግን እዚህ ጋር የቆረስነው ትኩስ እያለ ነበር የሆነ እንፋሎቱ ራሱ እየወጣ ነበር እና እኔ ልተኛ ነው በቃ ቆርሳችሁት ልተኛ ነው ና ብያቸው ያስቆረስኳቸው በጣም ቆንጆ ዳቦ ነው። ስሩት፣ ትወዱታላችሁ። እንደተለመደው ማንኛውም ሰው ሰብስክራይብ በማድረግ ማየት የሚፈልገውን የምግብ አይነት በሙሉ ኮሜንት ላይ ቢጽፍሊ ይሰራለት ዝግጁ ነኝ። ስለምታበረታቱኝ በጣም አመሰግናለሁ። በሌላ በቆንጆ ቪዲዮ ተመልሼ እስከምመጣ ድረስ ባይ ጋይስ